አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ቡድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላህ የዛሬው ትምህርታችን የሚሆነው የክፍል መቶ ስምንት የአረበኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። እንሻላህ ቀጥታ ወደ ትምህርታችን እንገባለን። እንሻላህ የዛሬው ትምህርታችን የሚሆነው ከሀምዘቱል ወስል በፊት የማይሳፍ ደል እና ተንዊን ፈትሐተይን ዶመተይን ከስረተይን የሆኑ ፊደላቶች በሚመጡበት ጊዜና አያይዘን በምናነብበት ጊዜ እንዴት አድርገን ማንበብ እንዳለብን የምንማር ይሆናል ማለት ነው እንሻአላ። በመጀመሪያ ደረጃ ያስረዳችኋለሁ፣ ከዚያ በኋላ መጨረሻ ላይ ንባቡን በደንብ አድርጌ አነብላችኋለሁ ማለት ነው እንሻአላ። ረቢ የሚል ቃል አለ። ከዚያ አልዓለሚነ የሚል ቃል አለ። ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉ በፈትሀ ይነበባል። ምክንያቱም ሐምዘቱል ወስል ከላመት ተዕሪፍ ጋር አብራ ስለመታች ማለት ነው። አልዓለሚነ ብለን እናነባለን። አያይዘን በምናነብበት ጊዜ ግን ሐምዘቱል ወስሉ አይነበብም። ረቢልዓለሚነ ብለን እናነባለን ማለት ነው። ቀጥታ ወደ ላሟ እንሄዳለን። ረቢልዓለሚነ ብለን እናነባለን። በመቀጠል መሊኪ የሚል ቃል አለ፣ ከዚያ አናሲ የሚል ቃል አለ። ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉ በፈተሃ ይነበባል። ምክንያቱም ሐምዘቱል ወስል ከላመት ተዓሪፍ ጋራ አብራ ስለመጣች ማለት ነው። አያይዘን ስናነብ መሊኪናሲ ብለን እናነባለን። ቀጥታ ወደ ኑኗ ነው የምንሄደው። ምክንያቱም ላሟ አትነበብም፣ ኢድጋም ስለሆነች ማለት ነው። ከላመት ተዓሪፏ በመቀጠል የመጣው ፊደል የኢድጋም ፊደል ኑን ነው። ስለዚህ ለአመት ተዕሪፏን ከኑን ጋራ ኢድጋም አድርገናታል ማለት ነው። አያይዘናታል። አያይዘንም ስናነብ መሊኪናሲ ብለን ቀጥታ ወደ ኑኗ ነው የምንሄደው። ኑኗን እናጠብቃታለን ማለት ነው። ሰዋአን የሚል ቃል አለ። ከዚያ አልዓኪፉ የሚል ቃል አለ። አያይዘን ስናነብ ሰዋአኒልዓኪፉ ብለን ነው የምናነበው ማለት ነው። ከሀምዘቱል ወስል በፊት ተንዊን በሚመጣበት ጊዜ ተንዊን የምንለው መጨረሻ ላይ ን የሚል ድምፅ ያለው ነው አይደለ? ስለዚህ ያችን ን የምትለዋን ድምፅ ኑንን ስኩን የሆነችዋን ኑን ወደ ከስራ ቀይረን እናነባለን፣ አያይዘን የምናነብ ከሆነ ማለት ነው። ሰዋአን ሰዋአን ነው አይደለ? ስለዚህ ን ያልናትን ወደ ከስራ እንቀይራታለን። ሰዋአን ልዓኪፉ ብለን ነው የምናነበው። ምንጊዜም ከሀምዘቱል ወስል በፊት የመጣው ፊደል ተንዊን ከሆነ ን የምትለዋን ኑነሳኪ ነዋን ወዴ ከስራ ቀይራችሁ ነው የምታነቡት አያይዛችሁ ስታነቡ ማለት ነው። ሰዋአን ልዓኪፉ ብለን እናነባለን ማለት ነው። በመቀጠል ቢ እና አተቅዋ የሚባሉ ቃላት ብቻ አሉ። ቢ የሚባለው የብቻ ነው። አተቅዋ የሚለው የብቻ ነው። አተቅዋ ስንል ከሀምዘት ሎስሉ አንስተን ስናነብ ሀምዘት ሎስሉ በፈትሃ ነው የሚነበበው ማለት ነው። ምክንያቱም ሀምዘት ሎስል ከላመት ተሪፍ ጋራ ስለመጣች ማለት ነው። ተቅዋ ነበር ማለት ነው። አያይዘን ስናነብ ቢ የሚለውን አተቅዋ ከሚለው ጋር አያይዘን በምናነብበት ጊዜ ሀምዘት ሎስሉ አይነበብም። ቢተቅዋ ብለን እናነባለን ማለት ነው። ቀጥታ ወደ ታእ እንሄዳለን ማለት ነው። ምክንያቱም እዚ ጋር ታ በላመ ተዓሪፍ ህግ የኢድጋም ፊደል ነው። ስለዚህ ላሟ ከታ ጋራ ኢድጋም ተደርጋለች ማለት ነው። ቢተ ብለን ቀጥታ ወደ ታእ ነው የምንሄደው። ቢተ ቅዋ ብለን እናነባለን። ስንጽፍ ግን ሀምዘቱል ወስሉም ይጻፋል ላሙም ይጻፋል። ስናነብ ግን ቢተቅዋ ብለን እናነባለን ማለት ነው። በመቀጠል መኒ የሚልና ኢስተግና የሚባሉ ቃላቶች አሉ። ሁለታቸው ማለት ነው። አያይዘን ስናነብ መኒስተግና፣ ሀምዘቱል ወስሉ አይነበብም ማለት ነው። ወተስቁጡ ፊት ደርጂ ብለን የለ ሀምዘቱል ወስል ደርጅ አድርገን ስናነብ፣ አያይዘን ስናነብ ትወርቃለች፣ አትነበብም ነገር ግን ትጻፋለች። ስለዚህ መኒስተጉና ብለን እናነባለን። ከሀምዘቱል ወስሉ አንስተን ስናነብ ሀምዘቱል ወስሉ በከስራ ይነበባል ማለት ነው። ምክንያቱም ኢስተጉና የሚለው ቃል ምንድን ነው? ፊዕል ነው፣ ግስ ነው። የግሱ ሶስተኛው ፊደል ምንድን ነው? ፈተሓ ነው ማለት ነው። ታ ስለዚህ ሐምዘቱል ወስሉ በከስራ እናነባለን፣ ኢስተግና ብለን ማለት ነው። ከሐምዘቱል ወስሉ አንስተን ስናነብ ማለት ነው። ስናያይዘው ሐምዘቱል ወስሉ አይነበብም፣ መን ስተግና ብለን እናነባለን። በመቀጠል ሸይአን የሚል ቃል አለ። ኢተኸዛሃ የሚል ቃል አለ። ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉ በከስራ ይነበባል። የግሱ ሶስተኛው ፊደል ምን ስለሆነ ፈትሓ ስለሆነ ይህን ተምረነዋል ማለት ነው። አያይዘን ስናነብ ከሐምዘቱል ወስሉ በፊት ተንዊን መጣ። ሸይ አን ስንል አን ፈትሓተይን ማለት ነው። ስለዚህ ሸይ አን ስንል ን የምትል ድምፅ አለች ተንዊኑ ላይ ማለት ነው። ን የምትለዋን ድምፅ ወደ ከስራ እንቀይራታለን። ነሳኪ ነዋን ማለት ነው። ሸይአኒተከዛሃ ብለን እናነባለን። አያይዘን ስናነብ ሸይአኒተከዛሃ ብለን እናነባለን ማለት ነው። በመቀጠል ሮቢ የሚል ቃል አለ። ከዚያ እግፊር ሊ የሚል ቃል አለ። አያይዘን ስናነብ ቢግፊርሊ ብለን እናነባለን ሐምዘቱል ወስሉ አይነበብም ማለት ነው። ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉን በከስራ እናነባለን ማለት ነው። ምክንያቱም የግሱ ሶስተኛው ፊደል ከስራ ስለሆነ ፋ ማለት ነው። ኢግፊር ሊ ብለን እናነባለን። አያይዘን ስናነብ ረቢ ግፊር ሊ ብለን እናነባለን። ሊቀው ሚሂ የሚል ቃል አለ። በመቀጠል ኡዝኩሩ የሚል ቃል አለ። አያይዘን ስናነብ ሊቀው ሚሂ ኡዝኩሩ ብለን እናነባለን። ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉ በምንድን ነው የሚነበበው? በዶማ ምክንያቱም የግሱ ሦስተኛው ፊደል ዶመን ላዚመን ስለሆነ ማለት ነው ካፍ ማለት ነው። ግስ ነው። ውዝኩሩ የሚለው ቃል ግስ ነው፣ ፊዕል ነው። የግሱ ሶስተኛው ፊደል ምንድን ነው? ካፍ ዶማ ነው። ስለዚህ ሀምዘቱል ወስል በዶማ እናነባለን፣ ውዝኩሩ በማለት ማለት ነው። አያይዘን ስናነብ ሊቀውሚህ ዝኩሩ ብለን እናነባለን። በመቀጠል የውመኢዚን የሚል ቃል አለ። አልመሳቁ የሚል ቃል አለ። ጦይብ፣ አያይዘን ስናነብ የውመኢዚን ስንል ተንዊን አለ። የውመኢዚን ን የምትል ኑን ሳኪና አለች። ስኩን የሆነች ኑን፣ ይህችን ስኩን የሆነች ኑን ወደ ከስራ እንቀይራታለን። የውመኢዚን ኢል መሳቁ ብለን እናነባለን። የውመኢዚንል የውመዝንየውመኢዚን የነበረውን የውመኢዚን ይል መሳቁ ብለን እናነባለን። አያይዘን ስናነብ ማለት ነው። አኒም ሹ አኒ የሚል ቃል አለ። ከዚያ ኢም ሹ የሚል ቃል አለ። አያይዘን ስናነብ አኒም ሹ ብለን እናነባለን። ሀምዘቱል ወስሉ አይነበብም ማለት ነው። ጦይብ ከሐምዘቱ ለውስሉ አንስተን ስናነብ ሐምዘቱ ለውስሉ በከስራ ነው የሚነበበው። ምክንያቱም የግሱ ሶስተኛው ፊደል ዶመን ዓሪዞን ስለሆነ ሺን ማለት ነው። ድንገተኛ ዶማ ነው። ስለዚህ ኢም ሹ ብለን ነው የምናነበው። አያይዘን ስናነብ አንም ሹ ብለን እናነባለን። ዓልመል የቂኒ ኢልመ የሚል ቃል አለ። ከዚያ አልየቂኒ የሚል ቃል አለ። አያይዘን ስናነብ ኢልመል የቂኒ ይሆናል። አልሃኩሙ የሚል ቃል አለ። ከዚያ አተካሱሩ የሚል ቃል አለ። አያይዘን ስናነብ አልሃኩሙ አተካሩ ብለን እናነባለን። ሀምዘቱል ወስሉ አይነበብም ማለት ነው። አድኒን የሚል ቃል አለ ከዚያ አለቲ የሚል ቃል አለ። ሐምዘቱል ወስል ነው ይሄ በቀይ የተጻፈው ማለት ነው። ስለዚህ አያይዘን ስናነብ ዓድኒን ስንል ን የምትለዋን ነሳኪንዋን ወደ ከስራ እንቀይራታለን። ዓድኒን ለቲ ዓድኒን ለቲ ብለን እናነባለን ማለት ነው። አነሁ የሚል ቃል አለ በመቀጠል ኢስተማዓ የሚል ቃል አለ። አያይዘን ስናነብ አነሁስተመ አነሁስተማ አነሁ ስተማ ብለን አነባለን። ሱመ የሚል ቃል አለ። በመቀጠል ኢቅዱ የሚል ቃል አለ ማለት ነው። አያይዘን ስናነብ ሱመ ቅዱ ሱመ ቀዱ ብለን እናነባለን ማለት ነው። በመቀጠል ወመርየመ የሚል ቃል አለ። ከዚያ ኢብነተ የሚል ቃል አለ። አያይዘን ስናነብ ወመርየመ ብነተ ወመርየመ ብነተ ብለን እናነባለን ማለት ነው። መኒ የሚል ቃል አለ። በመቀጠል ኢስተውና የሚል ቃል አለ። አያይዘን ስናነብ መንስተና ይስተጉና ሐምዘ ሶሎ ሶሎ አይነበብም ማለት ነው። ካነ የሚል ቃል አለ። በመቀጠል ኢስቲግፋሩ የሚል ቃል አለ። አያይዘን ስናነብ ካነ ኢስቲግፋሩ ካነ ኢስቲግፋሩ ብለን እናነባለን ማለት ነው። ጦይብ ንባቡን ላምብ ብላችሁ በደንብ ተከታተሉኝ። አስረድቻችኋለሁ። አሁን ባስረድኋችሁ መሰረት እያገጣጠምኩኝ አነብላችኋለሁ ማለት ነው። ጦይብ ረቢል ዓለሚን ረቢል ዓለሚን ረቢል ዓለሚን